የምግብ ዋስትና፣ ረሃብን መከላከልና የገጠር ልማት በሚል መሪ ቃል ሁለተኛው የብራዚል አፍሪካ ጉባኤ በብራዚሏ ዋና ከተማ ብራዚሊያ መካሄዱን ቀጥሏል። በዚህ ጉባኤ ላይ ኢትዮጵያን ጨምሮ ከ44 የአፍሪካ ሀገራት የመጡ የሀገራት መሪዎች፣ ከፍተኛ የስራ ኃላፊዎችና ባለሙያዎች እየታደሙ ይገኛሉ። በኢትዮጵያ በኩል በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተመራ ልዑክ በዚህ ጉባኤ ላይ የተሳተፈ ይገኛል የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ እንዲሁም የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደን ጨምሮ ሌሎች ባለሙያዎችም በዚህ ዓለም አቀፍ ጉባኤ ላይ እየተካፈሉ ይገኛል። ይህን ጉባኤ የምታዘጋጀው ብራዚል ስትሆን በተለይም አሁን ባለንበት ጊዜ የብራዚል ኢኮኖሚን በትልቁ እየደገፈ የሚገኘው የግብርና ምርቷ ነው። የግብርና ምርቷ አሁን ባለንበት ጊዜ የዓለም ላይ ከአንድ ቢሊዮን በላይ ሰዎችን ሊመግብ የሚችል የግብርና ሀብትና ምርት እንዳላት ይነገራል። የዚህ የዘመነ ግብርናዋን ምርታማነቷን ደግሞ ለአፍሪካ ሀገራት ልምድ ለማካፈል እና ከአፍሪካ ሀገራት ደግሞ ያለውን ልምድ ለመከፋፈል በማሰብ ነው። እንግዲህ በትልቅ ኃላፊነት ይህን ጉባኤ በየዓመቱ እያዘጋጀች የምትገኘው የብራዚል የግብርና ዘርፉ እንዴት ዘመነ፣ እንዴትስ ዓለም ላይ ልዕለ ኃያል ሀገር አስባላት በግብርና ዘርፉ ላይ ማለት ነው ሲባል ሲነሳ እንግዲህ ብራዚል የግብርና ምርቷ በዘመናዊ መንገድ የምተገብር እና በጥናትና ምርምር ተደግፎ ስራዎችን በመስራቷ ጥሩ ምርት እንዳገኘች ይነገራል። ለረጅም ዓመት የተገነቡ ተቋማት የብራዚልን ግብርና ከየት ተነስቶ የት እንደሚደርስ በትክክል በጥናት ያስቀመጡ ናቸው። ይህም እንግዲህ እንደ መልካም ተሞክሮ ተብሎ ለአፍሪካውያን እዚህ ላሉ መሪዎችም ቀርባ ማለት ነው። በመስክ ቅኝቱ እንግዲህ በተለይም የአፍሪካ ሀገራት መሪዎች የብራዚል ኢኮኖሚ ያደገበትን ወሳኝ የሚባለውን ቴክኖሎጂን ጨምሮ ግብዓት ማድረግ እንደሚችሉ እና ከዚህም ጥሩ ተሞክሮ እንዳገኙ በጉብኝቱ ላይ በመስክ ምልከታው ላይ ሲያነሱ ነበረ። እንዲህ በመክፈቻ ስነ ስርዓቱ ላይ እንግዲህ በዚህ ጉባኤ መክፈቻ ስነ ስርዓት ላይ የብራዚሉ ፕሬዚዳንት ላይ እንግዲህ የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ ተገኝተው ነበረ። በዚህም የአፍሪካ ምቅ ሀብትን አንስተዋል። ነገር ግን ደግሞ የአፍሪካ ግብርና ያለውን ሀብት ያክል የሚገባውን ውጤት አላመጣም እና ይህን ወደፊት አመተን ብራዚል የተገበረችውን ስልጡን ወይም ደግሞ ዘመናዊ የግብርና ስራዎችን አፍሪካውያን ሊተገብሩ ይገባል። እኛም ከአፍሪካውያን የምንወስደው ተሞክሮ አለ። ስለዚህ ብራዚል ያላትን ቁርጠኝነት ለአፍሪካውያን በተለያየ ጊዜ ያሳየች ነው የምትገኘው። አፍሪካውያን ደግሞ ከብራዚል ጋር በጋራ በመስራት የአፍሪካን ኢኮኖሚ ወደ ተሻለ ደረጃ ለማሻገር አብረን እንስራ ብለዋል። በተለይም እንግዲህ ፕሬዚዳንቱ የቴክኖሎጂን ግብዓት ማድረግ ግብርናውን ከነበረበት ዘዴ አውጥቶ በቴክኖሎጂ አጅቦ በቴክኖሎጂ አግዞ እና በጥናትና ምርምር መተግበር ምን ያህል ውጤት እንደሚያመጣ ብራዚል ማሳያ ነች። ስለዚህም አፍሪካውያን ከዚህ ትምህርት ልንወስድ ይገባል። እኛም ከናንተ ደግሞ ትምህርት እናገኛለን ብለዋል። በዚህ ጉባኤ ላይ የተለያዩ ጥናታዊ ጽሑፎችና ምክክሮችም ተከናውነዋል። በተለይም ደግሞ በመድረክ ላይ ሲነሱ በነበሩ ሀሳቦች ኢትዮጵያ ከቅርብ ጊዜ ወዲህ በፖሊሲ ደግፋ የግብርና ዘርፉን ለማዘመን እየሰራች ያለችው ስራ እንደ ጥሩ ምርታ ተነስቷል። የአፍሪካ ሀገራት መሪዎችም ሆነ የብራዚሉ ፕሬዚዳንት ኢትዮጵያ ከቅርብ ጊዜ ወዲህ በስንዴ ልማት ጨምሮ ሌሎች የመሰራቸው የግብርና ስራዎች፣ አረንጓዴ አሻራ ደግሞ የአካባቢውን የአየር ሁኔታ ለማስተካከል እየሰራች ያለችውን ስራ እንደ ጥሩ ምርታ ያነሱበት ነው። የሌማት ትሩፋት ደግሞ በአጭር ጊዜ ውስጥ ያሳየው ለውጥ የኢትዮጵያን ቀጣይ ተስፋዎችን ቀጣይ ብሩህ ተስፋ የሚያሳይ እንደሆነና ከኢትዮጵያ ሌሎች አፍሪካ ሀገራትም ጥሩን ተሞክሮ እንደሚወስዱ የተነሳበት ነው። የምግብ ዋስትና፣ ረሃብን መከላከል እንዲሁም የገጠር ልማት ላይ አተኩሮ የሚመክረው ሁለተኛው የብራዚል አፍሪካ ጉባኤ በተለይም ከባለፈው ጉባኤ የነበሩ ስምምነቶች ምን ላይ ናቸው ምን ተሰርቷል፣ ምንስ ይቀራል የሚሉትና እንዲሁም ደግሞ ለቀጣይ ስራዎች ጠንካራ አቅጣጫዎችን እንደሚያስቀምጥ ይጠበቃል። በተለይም ደግሞ ቴክኖሎጂን ግብዓት በማድረግ አፍሪካ ሀገራት ከብራዚል ተሞክሯቸውን እንዴት ተገበሩት የሚሉ ሀሳቦች በሰፊው እንደሚነሱበት ይጠበቃል ማለት ነው። ለፋና ሚዲያ ኮርፖሬሽን ፍሬ ህይወት ሰፊው ብራዚሊያ።